ኖትሬን ማረጋ እስኪ ዝም በሉ። ቆይ አንዳንዴ ይኸውልሽ፣ እኔ እውነቴን ነው የምልሽ። ካለ በለዛ አንቺ እኮ ረሽ ትረሽኛለሽ። አንቺ ቀይ ሽብር ነሽ። ፓስተር እኮ ስለሆንክ መንፈስ ነው እኮ የሚያስወጣት። ዳኛ መሆን ያለባት ብቻ፣ በቃ ዳኛ ሳናውቅ እኮ ቀንተን ሊሆን ይችላል። ምን ምን የሚያስቀና ነገር አለበጣም የምትቀኑት በጣምእንዴት አንተ ምን አድርገዋለሁ? ለሕዝብ አንድ ጥሩ ስራ የሚያስቀና ስለ ሀቢብ አስኪ ነገር እኔ አሁን እኔ ልቀን አባት የምችለው በጣም በጣም ምርጥ ሴት ነች። እሺ፣ ማለት እንዴት ተንተኝልኝ፣ ምርጥነቷ ንገሪኝ። ለምሳሌ የተቸገሩ ትረዳለች እና እናንተ አይነትን ሰዎች አትሰማም፣ አንደኛው። ሁለተኛ ነገር ሁሌ እኔ እኮ ሀቢባን በጣም ነው የምወዳት፣ እህቴ እኮ ናትኝ። ኧረ እባክህ ስለምትወዳት ገመድ እዛ አረብ ሀገር ላይ ተንጠልጥሎ ስትሰቀል ብታይ ቢፈረድባት ደስ ይልሻል? እኛ እኮ ከዛ ነው እየታገድናት ያለ ነው። ገብቶሻል አይደለ? አሁን አንቺ አላወቅሽም እንጂ አቢባውን በቃ በጣም ከባድ ፍሬ። ኦኬ እሺ ምን አድርጋ እንደዛ የሚያደርጋት? በጣም ጥሩ ኪዩት። በቃ እየሻለላ አሁን፣ አንቺ ተረጋግተሻል። አንደኛ ላይሰንስ የላትም፣ ሁለተኛ የሙስሊምን ሃይማኖት ታንቋሸሻለች፣ ሶስተኛ የብዙ ሰው ገንዘብ ምን አድርጋ። የሙስሊምን ሃይማኖት ጥሩ፣ በጣም አሪፍ ነው። የሚሰደቡ እየመሰላቸው ገብተው የሚሳደቡ ነው እንጂ፣ በጣም የአቢባ ተከታዮች ጨዋዎች ናቸው። የዋዎች የሚሰደቡ ስለሚመስላቸው እራሳቸውን ድፌ እንዳደርገው ይወጣሉ። ከዚህ ሌላ ቦታ ይሰድቧቸዋል። እናቶቻቸው ነው ማን ነው የሚሰድበን? አንተ ጋር ገብተ ሴቶቹ ማለት ነው ሴቱ ነው ለክ ስለዚ ሲወር በጣም ስለሚያናድዱ ነው የምንሰርባቸው። በጣም ነው የሚያናድድ። ሀይቦ እንደዚህ ሀይቦ እንደዚህ ለብሳ ወይ አላህ የሰራውን የሚሰጣት አላህ ነው። ሌሎቹ ተሸፍነው ከእሷ ያን ከእሷ የበለጠ ስራ ሊሰሩ ይችላሉ። ወንዘል አይደል? ስለተሸፈኑ ብቻ አይደለም ጥሩ ስራ የሚሰሩት። ትክክል። አሁን የተሸፈነ ኦኬ፣ ሀቢባን መልካም ስራ ትሰራለች፣ ውን ነው ሰዎችን ትረዳለች። እርዳታ ማለት መልካምነት ማለት ደግነት ማለት ከራስ አይጀምርም። እሷ ለድፍን ለ14 ዓመት እኮ ቤተሰቦቿን ክዳለች። አባቷ ላይክ አውት ኦፍ ፋሚሊ አድርጓታል። ይሄን ነገር እንዴት ታይዋለሽ? እሷ ቤተሰቧን አባት፣ አዳምጪ፣ እኔ እኮ ጉራጌ ነኝ አውቃታለሁ። ለድፍን አስራ አራት ዓመት ከቤተሰቦቿ ኢግኖር አድርጋ ማታቀውን ኢትዮጵያ ይረዳለው ማለት ቢዝነስ ነው የእውነት ወይስ ኢትዮጵያዊነት እና ትክክለኛ ሕሊና ይዟት ነው ሰውን የምትረዳው? እስኪ ይመልሽልኝ አንት፣ በመናነች ቤተሰቦቿን አለመርዳቷ እና በመርዳቷ መድኒያ ነው እሺ የተናገር የተነገረው ነገር እውነት ከሆነ ሀቢባ ጥፋተኛ ነው። እውነት ከሆነ አንድ ሰው ፋሚሊውን የማይረዳው የራሱ ነገር ነው አይመለከተንም። እርዳታ ሻወር ሻወር የሚጀምረው ከራስ ነው። አንድ ሰው ቤተሰቡንና ራሱ የሆነ ሰው ሌላ ኢትዮጵያ ምክንያቱም አይመለከታትም። እሷ እንዴ እሷ የምታየውን ነው አሁን። አንቺ የተከተልሻት ሀቢባን የምትወጃት በመልካም ስራዋ፣ በበጎ አድራጓት፣ ሌላውን ነገር ግን አንቺ፣ ብዙ ጊዜ የሰው ልጅ አንድ ሰው ሲወድ መልካሙ ብቻ ነው የሚታየው አይደል? ብዙ ጊዜ እና ደካማ ጎን አላት ብለሽ ታስቢያለሽ ሀቢባ? ወይም ደግሞ ህግ እየጣሰች ነው ብለሽ ታስባለሽ? ይኸውልህ ሁሉም ሰው ሙሉ ጎን የለውም። አንዱ ደካማ ጎን ይኖረዋል። ግን ደግሞ አንተ የምታየው የዛን ሰው ደካማ ጎኑን አትከተልም። ጥሩ ጎኑን ነው የምታየው። የመጥፎ ጎኑን አትከተለውም። ትክክል ነው ብለህ የምታስበውን ትክክል ነው ትከተለዋል። እኛ ሜዳ ላይ ትመጣለች። መዳን ቤት የሚሰቃዩ ልጆችን ከአረቦች ታድናለች፣ የሚዳፈሩትን እሱ እሱ ጥሩ ጎን ይኖራታል። በድኗ፣ በሃይማኖቷ ምናምን፣ እሱን አንከተላትም። የራሳችንን ነው ምን ሙቦ፣ ሙስሊም ነኝ። አዎ ሙስሊም ነኝ። ሂጃብ ትለብሻለሽ? አዎ ለብሳለሁ። አልሐምዱሊላህ። ለምን ትለብሻለሽ? ሂጃብ መልበስ አይጨንቅሽም ማለት ሀቢባ ትለብስም እንዴ? ሀቢባን ምን አገባኝ? እኔ ለራሴ ሂጃብ ውበቴ ነው ለብሳለሁ አለው። በቁርአን ምን ይላል ሂጃብ የሚለብሱና የማይለብሱ ሴቶች አንድ ሴት ልጅ ክርስቲያን ካገባች ከዲኗ ወጣለች። አ ግን ይሄ የራሷ ጉዳይ ነው። ራሷ አቢባናት እየወዳ ድምፅዋን ቀይራ በቪዲዮ ትውጣች ነች ቆይ ቆይ አይ ቆይ ቶ ስማ ስሚ፣ ኪውት ኪውት፣ ቆይ፣ ከ ሃይማኖትሽ እና ከእርዳታዋ ይቱን ነው የምትጂው እንዴ? ምን አስበህ እኮ ነው? እኔ በሃይማኖት ያልደራደርም። በጣም ጥሩ። ስለዚህ ሰርታ ባሏ ደግሞ እኔም በሆን ባሌ ካስተዳደረኝ ስራ አልሰራም አለችኝ። እርዳታ ገንዘብ እየኖሮች ምን ችግር አለው? ብትረዳስ ቆይ ብትረዳስ ችግር እያላለ ምን ትረዳለች? እያጭበረበረች እኮ የምታገኘ ምን መረጃ እሱን እንድንጠይቃት ነው የምታመጣው ገንዘብ ነገር ቆይ ኪውት አንቺ ሃይማኖትሽን ትወጃለሽ ታከብሪያለሽ አይደለ? እናት ይሰሚያለሽ። አንቺ ሃይማኖትሽን የምታከብሪ ከሆነ አንቺ ሃይማኖት ውስጥ ያለ አንድ ግለሰብ ኒቃብ የማረግ ከሆነ፣ ሂጃብ የማረግ ከሆነ፣ ቃፊር ከሆነ ቅድሚያ የምትሰጪው ቃፊርን ደግፎ ስራውን መከተል ነው ወይስ መጀመሪያ ቃፊርን ማውገዝ ነው? ሁሉም ሰው ካፊር ሆነ ሙስሊም ማለት ነው። ላይክ ሙስሊም ነኝ እኔ ካለበስኩኝ አንተ ልበሽ ምናምን እንደዚህ ያራሙ ምናምን ስላልከኝ አይደለም፣ አላህ ሲያገራልኝና አላህ ለሂጃብ ቦታ ሲመርጠኝ ነው። ኦኬ ስለዚህ እሷ አልተመረጠችም ማለት ነው። ኖ አላህ ሂዳይ ይስጣትና ትልበስ። ሷም እሱ ዲኖ አይደለም። እኛን የሚያሳስበን ቤተሰቧ ፋሚሊያው አይደለም። እኛን የሚያሳስበን አንድ ሰው መታ አንድ ግለሰብ ስትበድ ከታየች መረዛም ጥዩ ሁሉ ሰው የሚደግፋት በሆነ። ስለዚህ አንቺ የሚያሳስበሽ ታይማኖቱ ይልቅ የእሷ እርዳታ መስጣት ነው ለመስጠት ነው ማለት ነው። ማለት እኮ የግል ነው ወዳጂ ኪዩት አንዴ ኪዩት አ ምትድኙ በዲን ነው ወይንስ በበሰራሹ መልካም ስራ ነው

እናንተ ምን አገባችሁ፣ ሴት አደላችሁን ወይ ምናምን ብለሽናል። እና እኛ ምን እናስባለን መስልሽ? ስለ ኢትዮጵያ፣ ወይም ስለ ሕዝቦች ያገባናል ብለን እናስባለን። ማለት የሚመለከቱ ነገሮች ላይ ሀሳብ እንሰጣለን። አይ እሱም ላይ አይመለከታችሁ።